ሳትወልድ ድንግል የነበረች ከወለደች በኋላም ድንግል የሆነች ለዘላለም ድንግል ሆና የምትኖር ከድንግል ማርያም በስተቀር ሴት አለች? የለች። አቶም የአምላክ እናትናታ የንጉሱ እናትናታ አንተ ጌታ ነው የምትለው፣ እኔ ደግሞ የምለው የጌቶች ጌታ፣ የንጉሶች ንጉስ፣ የአማልክት አምላክ፣ የገዢዎች አምላክ እንደምናረፈዳችሁ እንደምንሰነበጣችሁ እንደምንከረማችሁ አሜን እግዚአብሔር የተመሰገነ ይሁን እያልኩኝ፣ እንግዲህ ዛሬ ሰኔ ሀያ አንድ ቀን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የአምላክናት የድንግል ማርያም እለተ በዓል ሰኔ ሀያ አንድ ቀን ይከበራል። ስለዚህ እንኳን ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም አመታዊ ክብረ በዓል በሰላም አደረሳችሁ። አሜን እግዚአብሔር የተመሰገነ ይሁን እያል እመቤታችን ቅድስት ድንግል ማርያም አምላክ የመረጣት አምላክ ማደሪያው ያደረጋት ዳይነታችን የኢየሱስ ክርስቶስ ማደሪያ፣ የኢየሱስ ክርስቶስ ዙፋን፣ የኢየሱስ ክርስቶስ እናታችን፣ ኪሩቤል የሚያከብሯት፣ ሱራፌል የሚወዷት፣ መላእክት የሚሰግዱላት፣ የሰው ልጅ ሁሉ ንጽሕት ቅድስት ንጽሕት የሚላት የአምላክ እናት የተወደደች የገነታችን ምክንያት የሆነች የሰው ልጅ ሁሉ በአዳምና በሔዋን ምክንያት የተዘጋው ገነት በአዳምና በሔዋን ምክንያት የወረስነው ኃጢአት በአዳምና በሔዋን ምክንያት አምስት ሺ አምስት መቶ ዘመን ተዘግቶ የነበረውን ገነት አምስት ሺ አምስት መቶ ዘመን የሰው ልጅ በጨለማ በሲኦል ተወሮ የነበረውን የሰው ልጅ ሁሉ በእመቤታችን በቅድስተ ቅዱሳን በንጽሕተ ንጹሐን በድንግል ማርያም አማካይነት እንደገና ገነት ተከፈታለን። በሲኦል የነበሩት የሰው ልጅ ሁሉ ችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተወ በቤተልሔም ተወልዶ በማዮርዳኖስ ተጠምቆ በገዳመ ቆረንቶስ ጾሞ ጸልዮ በቀራንዮ ተሰቅሎ በስቅላቱ 6666 ጊዜ ተገርፎ ሞታችንን ሙቶ የእኛን መከራ እሱ መከራ አድርጎ የእኛን ውርቀት ከወደቅንበት አንስቶ ወደ ሙስና መቃብር ወርዶ በሶስተኛው ቀን ከሞታ ሶስተኛው ቀን ተነስቶ ሞትን ድል አድርጎ በትንሣኤው የእኛን ትንሣኤ አውጆ ወደ ሲኦል ወርዶ 5500 ዘመን ዳምና በሔዋን አማካይነት በመጣው ኃጢአት፣ በመጣው በደል ምክንያት የነበረብንን የዕዳ ደብዳቤ ቀዶ ቀዳዶ አስወግዶ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ነበረው ወደ ቀድሞ እርስታችን መለሰ። ስለዚህ ወደ ቀድሞ እርስታችን የመለሰ በድንግል ማርያም አማካይነት እቺ ድንግል ማርያም ምን ብለን እንጠራታለን? እኛ የተዋህዶ ልጆች ምክንያት ድነት፣ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት ከገነት በተባረረ ጊዜ አዳም አባታችን አዳም አባታችን ከገነት በተባረረ ጊዜ አንቲ ውእቱ ተስፋሁ ለአዳም፣ የአዳም ተስፋ አንቺ ነበር ድንግል ማርያም ነበር፣ የአዳም ተስፋ እሷ ነበረች። በተሰደደ ጊዜ ከገነት በተሰደደ ጊዜ ከገነት በተባረረ ጊዜ አትላ የተባለውን ዕፀ በለስ በልቶ ከገነት በተባረረ ጊዜ የአዳም ተስፋው ድንግል ማርያም ነበረች። ተስፋ ብቻ ሆና አልቀረች፣ ተስፋው እውን ሁኖ ወደ እውንነት ተቀይሮ ድንግል ማርያም ከአዳም ዘር ተገኝታ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዓለም ሴቶች ሁሉ ድንግል ማርያምን መርጦ ከእሷ ተወለደ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ በድንግል ማርያም አማካይነት እኛ የሰው ልጆች የድነታችን ምክንያት ነች። ይህች የድነታችን ምክንያት የሆነች ቅድስት ድንግል ማርያም ሰማይ ወምድር ዘያገምሩ ማህፀነ ድንግል ጾሮ፣ ሰማይና ምድር ሊሸከሙት የማይችሉት የተሸከመች ሰማይና ምድር የሚንቀጠቀጡበትን ጌታ እሷ በማህፀኗ ዘጠኝ ወር ከአምስት ቀን የተሸከመች ድንቅ ብላቴና፣ ምዕርት፣ ክብርት የተባለች ለሕዝበ ክርስቲያን እናታችን፣ ሞገሳችን፣ ክብራችን፣ አለይታችን ነች። ድንግል ሆይ እንወድሻለን። ድንግል ሆይ እናከብርሻለን። ድንግል ሆይ እንሰግድልሻለን። ድንግል ሆይ ቅ እንቀኝልሻለን ድንግል ሆይ የአምላክ እናትዬን ዛሬም ዘወትርም ለዘላለሙ እናመሰግንሻለን። አምላካችንን መድኃኒታችንን ኢየሱስ ክርስቶስ በአንቺ ምክንያት ስላወቅ ነው። ስሙንን ኢየሱስ ብለሽ ጠርተሽ ስለሰጠሽን አንቺ ባወጣሽለት ስም ብዙዎች ድነዋል። ኢየሱስ ብለሽ በጠራሽው ስም አጋንንት ተንቀጥቅጠዋል። ኢየሱስ በሚለው ስም ብዙዎች ድነዋል፣ ተፈውሰዋል። ኢየሱስ በሚለው ስም ደግሞ አሁን ብዙዎች ይነግዳሉ። ብዙዎች ስሙን ይጠራሉ፣ ብዙዎች በስሙ ይነግዳሉ። እኛ ግ እኛ ግን እውነተኛ ክርስቶስ ከአንቺ የተወለደው ኢየሱስን ክርስቶስን መድኃን ያለን በቀራንዮ የተሰቀለውን ኢየሱስን እናከብረዋለን፣ እንወደዋለን፣ እናገነዋለን። የምናመልከው የምንሰግድለት እሱና እሱን ብቻ ነው። የአምላክነት ስግደት የምንሰግድለት ለሱና ለሱ ብቻ ነው። ድንግል ማርያም የምናከብራት የምንወዳት የምናገናት ከፍ ከፍ የምናደርጋት ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለወለደች የአምላክ እናት ስለሆነች በዝምጥር ላይ የአምላክ እናት ከእሷ በስተቀር ማንም ሴት የለም። እሷ ብቻ ናት የአምላክ እናት፣ ሌላ ሴት የለም። በስጋዋም በሕሊናዋም ድንግል የሆነች በዝምጥር ላይ ሴት የለችም። ሳትወልድ ወልድ ድንግል የነበረች ከወለደች በኋላም ድንግል የሆነች ለዘላለም ድንግል ሆና የምትኖር ከድንግል ማርያም በስተቀር ሌላ ሴታለች የለች እና እቺ ብላቴና ቅድስት ድንግል ማርያም ምስጋና ያንሳታል፣ ምስጋና ያንሳታል። ገና ብዙ ምስጋና እናቀርብላታለን፣ ገና እንቀኝላታለን፣ ገና እንዘምርላታለን። ገና በዓለም ሁሉ ስሟ የከበረ የገነነ ይሆናል። ምክንያቱም የአምላክ እናት እናትናታ እናት ናታ አንተ ጌታ ነው የምትለው እኔ ደግሞ የምለው የጌቶች ጌታ የንጉሶች ንጉስ፣ የአማልክት አምላክ፣ የገዢዎች አምላክ ዓለምን መኖር ወደ መኖር የፈጠረ ጌታ ዓለምን ከፈጠረበት ጥበቡ ይልቅ ከድንግል ማርያም ሰው ሁኖ የተወለደበት ጥበቡ ረቂቅ ነው። እጹ ድንቅ ነው። አለምን ሲፈጥር እንዴት አድርጎ በሶስት አይነት ነው የፈጠረው። አለምን በገቢር በሃሌዎ በነቢ በሃሌዎ አለምን አሰበ አስገኘ አስገኘ። በነቢ ለይኩን ብርሃኑ ሲል በቃሉ ብቻ የተፈጠሩ ፍጥረታት አሉ። በገቢር ግን የሰው ልጅ ብቻ አዳም ብቻ ነው የተፈጠረ፣ በመዳሰስ በመጨበጥ በመስራት በመዳሰስ የሰው ልጅ ብቻ ፈጠረ እንጂ አለምን ጌታችን ነጋሢታችን ቶ ባህሌ ወና በነዩ ብቻ ነው የፈጠረ። በገቢር የተፈጠር ነው እኛ ነን የሰው ልጆች ነው። ወሰብ ይከበድን ሁሉ ፍጥረት ከሰው ሁሉ ከፍጥረታት ሁ ከሃያ ሁለቱ ስነ ፍጥረት ሃያ ሁለተኛው ስነ ፍጥረት አዳም ነው የከበረ የገነነ የተዋበ የአማረ የሰመረ በክርስቶስ አምሳል የተፈጠረ አዳም ነው። ሰብሰን ዘክቡር ውእቱ ኢያእመረ የሰው ልጅ መከበሩን አላወቀም። ወኮነ ከመ እንስሳ ዘይጠብቁ እንደሚጠቡ እንስሳት ሆነ ነው የሰው ልጅ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ለዝች ዕለትና ለዝች ሰዓት ላደረሰና እና ክብር ምስጋና ይግባው እያልኩኝ የእናታችን የቅድስት ድንግል ማርያም ምርጃና ጸሎት የጻድቃን የሰማዕታት የደናግል የመነኮሳት ተራዳይነት ከኛ ጋራ ይሁን፣ አሜን። ወስብሐት ለእግዚአብሔር።